አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራሙካ ዲትብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሸወና ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ አሸይና ሁሉ እኳየት ነው። ዛሬ ደግሞ ይዤላችሁ የመጣሁት ትዝብት ሱመያ ማለት ነው። ሱመያና ሰኢድ እና ሱመያና ሰኢድ ምንድን ነው? ሱመያ የኢትዮጵያ እንደሄደች ምናምን ታውቃላችሁ። ያው እኔ ብዙ ም እንትን አላልኩም። ከዛ ከባድ ነው ብቻ ወላሂ ላዚ ማሳዘነች። ቢስሚላ ያው ቪዲዮውን ምናምን ላመጣ ነበር ከቲክቶክ ምናምን፣ ግን ቲክቶክ ላይ ማልወርድልኝም እምቢ አለኝ። ይሄን ይቆልፎታል ቲክቶክ ላይ ደግሞ ለምንድን ነው ከዩቲዩብ ወስደው ከዛ ይቆልፎታልና አልወርድልኛልና፣ መግቢያ ላይ ቪዲዮ ላረግ ነበረ ማለት ነው ነውና። ሱመያ ኢትዮጵያ ሄዳ አሁን ከኢትዮጵያ ብዙም አልተቀመጠች። በወር ምናምን ይሆናታል። ወራራሱ ራሱ የሚሆናት አይመስለኝ። ምና አሁን ተያዛ ተመልሳ ወደ ይመን መታ። አሁን ይመን ነው ያለችው ማለት ነው። እና ውዶችዬ አሁን ይመን ነው ያለችው። ቢስኪን በጣም ያሳዘነች ወላሂ ላዚም ሰው ሁሉ ነው። በቃ ምንድን ምን ምን አይነት አጋጣሚ ነው? የምር መሻላ አሁን ዩቱብ ላይ መጀመሪያ ጊዜ የምናውቃቸው ሱመያንና ሰይድን ነው መጀመሪያ ጊዜ ና ው በሰአቱ ልጅ በሁለ ድንብ ያላቸው ምናምን ቢባል ራሱ ያን ሁሉ ተሀምለው አብረው ኑረው ከዛ አሁን ማሻአላህ አላህ ልጅ ወፍቋቸው ልጆቻቸውን ባንድ ሆኖ እንደማሳደግ አሁን ምን ይላሉ። እንደገና ሌላ ታሪክ ያቺ አዩ የምትባል ምናምን ማ መጀመሪያ አካባቢ እንደውም ያው ሲጀምሩ የዩቱበር ነገር ታውቃላችሁ፣ የድራማ ምናምን መስሎ የነበረ ከዛ ድራማ መሆኑ ትቶ ያው የእውነት የእውነት እየተጫወተ እንግዲህ እስከ ዛሬ ደርሷል ማለት ነው። ጉዳያቸው ግን አንድ እናት እንደ ሱመያ ልጅ ይዛ መንከራተት አለባት ብዬ ለምንም አሁን እሷ በቃ ሰራተኝነት እገባለሁኝ መዳም ሁኜ ነበረ፣ ከሰራተኝነት ወደ መዳም፣ ከዛ አሁን ደግሞ ከመዳምነት ወደ ሸቀላነት እመለሳለሁኝ፣ ችግር የለውም ስራ ፈልጉልኝ የመን ያላቸው እያለች ነበረ። እርግጠኛ ስራም ሳታገኝ ቀረ። እና እሷ አሁን እሰይ ደግሞ ስለሚያፈላልገኝ ምናምን በቃ ተመልሽ። በጣም ምን አይነት ጉር ነው በአላህ ግን እንዲህ ሰው የሀላል ሚስቱን አስቀምጦ እንደገና ምንድን ነው ያቺ አዩስ የምትባለው ማለት ነው። አዩ የምትባለው ደግሞ ምን አይነት ነው ምን አይነት ቤተሰብ ነው ያሳደጋት ማለት በመድኃኒት ተጠጣለሁ ምናምን ምናምን በሚባል ተልካሻ ምክንያት እየሰው ትዳር መበጥበጥ። ሁለተኛ ደግሞ እሱ ገና ለገና መድኃኒት ይባላል መድኃኒት ተጠጣለሁ ስላለችው ትዳሩን የልጆቹን እናት መበተን አለበት ብዬ እና አዩ በጣም ነው ያሳዘነች። ምንድን ቼ አዩ አላልኩም፣ እችኛይቱ በቃ ሱመያ ያሳዘነች። ይሰራ የምር ልጆችን የሚይዝልኝ አረብ ዘንድ ምናምን አርጊያቸው ሄዳለሁኝ ስራ ለአዚ መስራት አለብኝ አለች። እውነቷን ነው ስራ ለአዚ መስራት አለባት። እና ሁለት ልጅ ያስቀምጣ ባሏ ጋ ተጣልታ ቁጭ ብላ ምንም የማይሆን ነገር ነው እና ሱመያ አላህ ኸይሮ እንሻላት። አላህ ይድረስላት። አላህ ልጆቿንም ክፉ አይንካባት። ልጆቿን አላህ ያሳድግላት። እሷ እኔ ሰይድን አውቀዋለሁኝ ለልጆቹ መልካም አባት ነው አለች። ተመልክቱ፣ በጣም ጎበዝ ናት። እንደዚህ ራሱ ማለት አሁን ቢያንስ በጸበላይ ናቸው አሉት። እና እሱ እንደዚህ ነው እሱ እንደዚህ ነው አላለችም። ለልጆቹ መልካም አባት እንደሆነ ይገባኛል አላቃለሁኝ ግን እሷ እንደ እንጀራ እናት እንኳን ሆና ልጆቿን አታሳድግም አለች እውነቷ ነው እሷ እንኳን ለልጆቿ እሷ አለሷ አልሆነችም እኮ አንድ ጊዜ መድሀኒት ተጠጣለ አንዴ እንዳያረጋለሁ አንዴ በቃ እሱን ራሱ ለሆነ ለገንዘብ ነው የምፈልገው ምና ምን ላሉ ኮሜንተሮቹም እኔም ብዙ ደሞ አላያቸውም እ ያችን በቃ የሆነ መጅኑና ነገር ስለሆነች አላያትም ምና ሱመያን ቲክቶክ ላይ ቪዲዮዋን ቀን ጨባ አድርገው ምና ምን ይልኳታል እና በቃ ብቻ ከባድ ነው ብቻ አላህ ኸይረውን ይሻላት ልጆቿን እንዲያልኳቸው አላህ ይጠብቅላት። ሁላችንም ደግሞ እናበረታታታለን። አሁን አላህም እንዴላ ብዙ ሰው ሰብስክራይ ባያረጋት ነው። ብዙ ሰው ቪዲዮዋን እየተከታተለላት ነው እና በዩቱብም የተወሰነ ገንዘብ ታገኛለ። እንዳለችው ደግሞ ያው እንደዚህ ሆኖ ከባድ ከሆነባት ላዚም ሰራተኛነትን ብትሰራ ችግር የለው። ምክንያቱም የነበረችበት ነው ጥሩ ማለት ነው። እና ቤት ምናምንም እየጀመርኩታለኝ እሱን ጨርሳለሁ ምናምን አለች። እንግዲህ አላህ ሁሉንም አላህ ያሳካላት ነው ምለው። ብቻ ከባድ ነው የምር። እንደምን እንደምል አላቅ ያኔ አንዳንድ ነገሮች እንደ ቀልድ የተጀመረው እኔ ይመስለኛል። እሱ እኮ ያችን አዩን ሲጀምር ፕራንክ ምናምን በሚል ተልካሻ ምክንያት ነው የጀመረው። ከዛ ፕራንኩ እንደዚያ ሆነ ምናምን ከዛ በኋላ እሷ ለምን እንዲ ነው እንዲያርገ ይሄ ምናምን ገለመል ያለችው። በዛው ሰው ደግሞ ለምን በሴት ልጅ እንዴት ታረጋለህ ሲሉት አይ ካላችሁማ ብሎ ቀጠሉበት። ና ሲቀጥሉበት ድራማ ነበረ የመሰለው እና እኔ እንደው በጣም ከባድ ነው ብቻ ሁለት ማግባት ምናምን አለ። እሷ ያለ መቀመጥ መብት አላት ትጠይቁልኝ ስትል ነበረ ሱመያ። እስኪ የሁለት መቀመጥ መቀመጥ ባልፈልግ ያ ነበር መቀመጥ ካልፈለገ ደግሞ ተፈለገ ተቀምጣል፣ ካልፈለገች መሄድ መብቷ ነው ነው የሚለው ፈተዋ ሰምቻለሁ። እንደዚ ሲሉ ማለት ነው ፈተዋ ሰምቻለሁ እና አላህ ኸይሩን ነገር ይሻላት፣ ልጆቿንም አላህ ያሳድግላት፣ አላህ ልጆቿን ይጠብቅላት፣ መልካሙን ስራ አላህ ይስጣት። የምድር ብቻ ደስ የሚለው ነገር አልሐምዱሊላህ ችግሩንም እየተጋፈጠችው ያለችው ከልጆቿ ጋር ነው። ነገ ነጎዳ ደግሞ ልጆቿ ተርተዋት ያለችበትን ሁኔታ በምን አይነት ሁኔታ እንዳሳለፈች ቪዲዮ ነው። ቪዲዮ መችም ችልና ወረቀት የያዘውና የለቀ ነበር ድሮ ድሮ። አሁን ደግሞ ጅልና ቪዲዮ ነው የሚባለው፣ ማለት ነው የያዘው ይለቅ ነው። እና ይሄ ይቀመጥላቸዋል። ልጆቹ ራሱ ምን አይነት ነገር እንዳሳለፈች ያያሉ። ግን አባታቸውን በዚህ አይነት ሁኔታ ሲያዩት ምንድን ነው የሚሰማቸው? ነገተነጎወደ አባታችን እንደዚህ እንደዚህ አርገ እናታችንን ምናምን ብለው አይቁሱትም። እኔ እሺ ዛሬ እስ ገንዘብ ለመሰብሰብም ለምንም ነው እና፣ ግን ለገንዘብም ቢሆን የሆነ ተጠንቅቀን ለሁሉም ነገር በጥንቃቄ ቢሆን አሪፍ ነው ባይ ነኝ ሱመ የጅግና ሴትናት መሻላ በቃ ጎበዝ ናት። የምር ዋላ ጎበዝ ናት። ተበፊት ጀምሬ በፊት አያት ነበረ ሱመያን እሱ ሄዶ እሷ ጋር እንደዚ ሲያደርግ ምናምን በቀስ መልስ የሆነ ነው። ራሱ የሚያስበላ የለም ማለት ፕራንክ ነው ምናምን የሚያስበላ የለም። በቃ ስሜታዊ ሆና ተናዳ ነው። ግን በቃ ፎርማን ጠብቃ ነው ስትናገር። ራሱ እንትን አትልም ንግግር ምናምን አትናገርም። ያኔ ሁሉን ፎርሙን ጠብቃ ነው። አንተ እንደዚህ ሄደሃል፣ አንተ እንደዚህ ነህ፣ ያን በመልካም ነገር ማለት ነው እንጂ አሁን በእሷ በኩል ያለ ሰው የሚሰጠውን መልስ አይደለም የምትሰጠው። በቃ ሰከን ብላ ነው የምትመልሰው ማለት ነው። ሰከን ብላ ነው እንጂ የምትመልሰው፣ አትሳድብም። አሁን በእሷ በኩል ያለ ሰው አንተ እንደዚህ ሁና አፈር ብላ ብላና ምናምን ምናምን ብላ ስድብ ምናምን አትቀላቅልም። በቃ እንደዚህ ነው ወይ በቃ ስቃ የሆነ ይህን እድት ሳቅ ማለት ነው ሆ በጣም ደሞ እንትናያለች ያሳዘነችኝ ና ይህን እድት ሳቅ ስቃ በቃ ይመቻችሁ። እንደዚህ ነው ወይ አዩ ደግሞ ለምን ፉት አታያት? ማደ መድኃኒቱን ምናምን እያ ላይ ኢትዮጵያ ሄዳ ደግሞ እዛ ተፋጣጡ መስል ብቻ ለኸይሮ ነገር ይሻለሽ ነው የምለው። እናንተ ደግሞ ላይክ ሸር ሰብስክራይብ አድርጉኝ አበረታቱኝ። በጣም ቪዲዮዬ በጣም እየቀዘቀዘ ነው ምን እንደ አላውቅም። እኔም ደግሞ ተስፋ አልቆርጥም አልተወውም ማለት ነው አልተው፣ እኔ መቼም አልተውም ዩቱብን። እናንተ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውዶች የምወዳችሁ። ሱመያ አንድ ለሱመያ ሁላችሁም ዱአ አድርጉላት። ማንኛችሁ ዱአ እንደሚሰማ አናቀውም። ስለዚህ ሁላችንም ዱአ እናደርግላለ ለሱመያ ላችኋለሁ። የምወዳችሁ የማከብራችሁ የሀገሬ ልጆች እናንተም ለይኩ ላይክ ሸር ሰብስክራይብ አድርጉኝ ላይክ የምታደርጉ የምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ፣ እና የዛሬው ቪዲዮ የሱመያን በተመለከተ ተመለከተ ነው። የሱመያን ቪዲዮ አይቼ በጣም አላሰዘነችኝ፣ እና ለዛ ነው የመጣሁት እኔ እና ውዶችዬ። ሱመያ በጣም አንበሳ ሴት ናት፣ እንደልኳችኋለ። ኸይሮን ነገር ይሻላት ጠንካራ በቃ በጣም ጠንካራ ሴት ናት። እና በጥንካሬዋ አላህ ያጠንክራት ስጨርሰው ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ዘመን ይሁንላችሁ። ባይ ባይ። ለይኩ ለይኩ፣ ላይክ እንዳረሱ እሺ።